ሄደ። ትሁቴ ባልጠበቀችውና ባላሰበችው ሰዓት በአንድ አረመኔ እጅ ውስጥ ገባች። ይህ ሰውዬ የትሁቴን ፎቶ ይዞ እያፈላለገ ባለበት ሰዓት ቲናን ከዛ ከሰማይ ስባሪ ሰውዬ አዳናት። እናም የስካር መንፈስ ስለነበረ ምንም አታውቅምና ይዞ ሄዶ እዛ እሱ ጋር አሳደራት። ከዛም በኋላ ትሁቴን አሳልፋ እንድትሰጠውም ጠየቃት። እሷም ተስማምታ ትሁት የምትገባበትንና የምትወጣበትን ሰዓት ለሱ ነገረችው። ሰውየውም ትሁቴን እያንዳንዱን እርምጃዋን ተከታትሎ ፎቶዋን ከፊ ከፊት ለፊቷ በማቃጠልም እሷን በኋላ ላይ በጨለማ እጅ ከፍንጅ ይዞ አገታት። በጣም ያሳዝናል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል። እንግዲህ ትሁቴ በመያዟ የተደናገጡት ሁሉም ናቸው። በተለይ ኢደን ከልቧ አለቀሰች። ለምን ቢባል ኢደን ትሁትን ከካሌብ ጋር እየሆነች እንዳናደደቻት ስለገባትም በጣም ልቧ ተሰበረ፣ አዘነችም። ትሁቴ ምን ነው ይሄም ባላደረግኩት አንጅ ኮ የተለየ ሴት ነሽ በማለትም እንባውን ማፍሰስ ጀመረች። ሌላው እንግዲህ ኻሌብ አሁን ትሁት ከቤት በመጥፋቷና በመታገቷ ያለው ነገር በጣም እየተናደደም ይገኛል። አባቧም ትሁትን መጀመሪያ ላይ ከመታገቷ በፊት ምንነችነው ነው ልጄ ቢላትም በፍጹም ልትናገር አልቻለችም። ለእህቷ ደውላ ድጋሜ ህይወቴ ሊበጠብጠው ነው አየሁትኝ እኔ ከዚህ ከቤት መውጣት አለብኝ፣ እነሱንማ አይገላቸውም ብትልም፣ ግን ደግሞ አባቧ በዛን ሰዓት ስልክ እያወራች እህቷን እያለ ድንገት ሲደርስባት ትሁቴ በድንጋጤ ስልኩን ጥላ ተንቀጠቀጠች። አባባ ምንነሽ ነው ትሁቴ? ቢራትም ምንም አልሆንኩኝም አለችው። ነገር ግን እሷ ለመናገር የከበደችውና ያስፈራ ትልቅ ነገር ነው። እሺ እና ተርበት ብተሻል ተጨንቀሻል አላት። ምንም አልሆንኩም አባባ አለችው። እና ታዲያ እሱቅ ሄደሻል ነበረ ለምን ሳትገዥ መጣ? ሲላትም አባባ የለም አሉኝ አለችው። ምንን አይደለሁ ካርጅ አላት። አሁ አሁ አሁ አለች። ትሁቴ እውነቱን ንገሪ፣ ማን ነው እያስፈራራሻለሁ? ቲና ናት አላት። አራባባ ማንም የለም እንዴ፣ በግድ ፍሬ እያልከኝ ነው እንዴ? አለች በድጋሜ። በሩ ሲቆረቆር እሱ የተከተላትና እዛ ቤት ዘው ብሎ የመጣባት ስለመሰላት በጣም ደነገጠችና ተርበተበተች። በዛን ሰዓት በጣም በሚያሳዝን ሁኔታ ራሷን መቋቋም አቃታት። አባቧም እውጭ አድርገው በማለትም ተመልሶ ትሁትን መጠየቅ ጀመረ። ማን ነው ያስፈራሽ? እኔኮ ድንገት በሩ ሲንኳኳ ፈርቼ ነው። ያ የሰማይ ስባር የሚያክል ሰውዬ መቶ ከሆነ ብዬ ነው አለች ጭራሽ ቤታችን ድረስማ ሊደፍረን አይችልም። በፍጹም ከዚህ በላይ እንድትፈሪ አልፈልግም። ማን ስለሆነ ነው ይህን ያክል ሕግ ያለበት ሀገር እኮ ነው አላት። እሷም እሺ በቃ አባባ አለችና ወደ ክችን ሄደች። አሁን በሚገርመው ሁኔታ እየተጨነቀችም ትገኛለች። እንዲሁም በድጋሚ የእሷ ጭንቀት የገባው አባባ ምንድን ነው በማለትም ይጠይቃል። ሌላው አሁን ላይ ኢደን እና ኻሊብም እያደረጉ ያለት ነገር ስህተት መሆኑንም ተነጋገሩ። ኻሊብ ከዚህ በኋላ ስህተት ነው መስራት አልፈልግም አላት። በእርግጥ ዳኒ ኻሊብን ጠርቶ እውል፣ ኻሊብ በሌላ ነገር እንደፈለክ እንድትቀጣኝ ፍቃደኛ ነኝ፣ እባክህን ተፈለክም ግደለኝ፣ በፍቅሬ ግን በፍጹም አትቅጣኝ አለ ማለት አሁን አንተ ይህንን የምታወራበት አፋለህ ሲለውም እባክህ ሃሊ እባክህ በሄደን አትቅጣኝ፣ እዱ ለእኔ ብዙ ነገሬ ናት፣ እባክህን ልለምንህ እባክህን አለው። በቃ እኔ ምኛ ያልተቀበልኩት ያልተቀበልኩት ነገር እውነት ነው እንዳትለኝ ሲለውም ይህን ነገር ልነግር አልችልም፣ ስራ አለብኝ በማለት ጥሎት ሄደህ። የዚህን ጊዜ ዳኒ በጣም ልቡ ተሰበረ። ዳኒ ኢደንን አግኝቶ እዋክሽን ኤዱዬ፣ የድሮ ማንነቴን ጥቼ አሁን ጥሩ ባልሆንሻለሁ አንድ እድል ስጪ ሲላት፣ አንድ እድል እያልኩ እርሜ ልኬን እኔ አንተ ጋር ማበላሸት አለብኝ። በፍጹም የማይሆን ነገር ነው። ተወኝ እባክህ አለችው። እዋክሽን ኤዱ እና አየህ፣ ስንት ስታደርገኝ ከዛ ከሴት ጋር አይደለ የሰው ልጅ አንድ ስህተቱን ሁለት ስህተቱን ይቀር ይላል የይቅርታ ዕድሜ ዘመኔን ቢቅርታ ሳረግ እኔ እንዱ መቅረት አለብኝ ከዛሬ ጀምረ እንዳትከተለኝ በማለትም ጥላው ሄደች። ከዛ ብቻዋን ቁማ ማልቀስ ጀመረች። ዳኔ በጣም እወዳለሁ አበቅራለሁ፣ ግን ደግሞ ከአንተ ጋር ከዚህ በኋላ ላይህም፣ በቃ ምንም አልፈልግም አንተ ማለት በቃ ሕይወቴን ያበላሸ የከዳይ ሰው ነው። ስለዚህ አሁን ወደ ሌላ ቦታ መሄድ አለብኝ፣ አው አንተን ትቼ ሌላ ሰው መልመድ አለብኝ። ግዴታዬ ነው፣ ምንም ማድረግ አልችልም በማለት በጣም አለቀሰች። በዚያን ሰዓት ካሊብና እሷ ተገናኝተው፣ እዩልሽ ሄደን እያደረግን ያለነው ነገር ትክክል አይደለም። ስለ ዳኔ ሲያነሳባት ምንድን ነው ስለ ሱል ስለ ልጅ አታንሳብኝ፣ ማውራት አስጠልቶኛል ትሁቴ የት ናት ስትለው ክችናት አህላት። ከዛም እሺ አህለች። ቁጭ በይ ማውራት አለብን ሲላትም፣ እሺ ምንድን ነው? እያደረግን ያለው ነገር በጣም ያስጠላል። እኔ ውስጤን ሰላም አልሰጠኝም። ስለዚህ ከዚህ በኋላ ማቆም አለብን አህላት። ለምን አሀለችው። የምሬን ነው፣ ሰላም እየሰጠኝ አይደለም። እሺ በቃ ልክ ነህ። እኔም ይሄን ካደረግኩ በኋላ ሰላም ናጥቻለሁ። እራሳችንን እየሸወድን ነው። እነሱ በሄዱበት መንገድ እኛ መሄድ አለብንም በቃ ይቅረብን፣ አለችው። በዚህ ተስማምተው ትውቴ እከችን እንደሆነ የሰታቀ ሄደች። ትውቴ እንደት ነሽ አለች። አጥዳና ነኝ እዱ እንደት ነሽ አለች። አሳቅ ብላ በዛ ላይ በኋላ ላይም ኸሊፍ ትውት አለችበት ቦታ ገብቶ ትውቴ እንደት ነሽ አላችሁ። ዳና ነገርሽ ምን ልታዘዝ ምን ልስጥ ሀለችው። አላችሁ በኔና ባንቺ መካከል ይሄ ነገር አለ እንዴ ትውቴ ተናደሽብኛል አይደል? አላት እንዴ አሰሪዬ አይደለህ ጋሼ፣ ምን ልስጥህ፣ ምን ልታዘዝ አለችው ትሁቴ። እዩልሽ የደንጋ ባደረግነው ነገር ተናደሽብኛል አይደል? ስለዚህ እሱ ደግሞ ቲናንና ዳኒን ለማስቀናት ብለን እንጂ የእውነት ሆኖ አይደለም አላት። ፈገግ ብላ እና ታዲያ ይሄን ለእኔ መንገድ ምን አስፈለገ አለችው። የእውነት ምን እንደምልሽ አላቅም፣ ውሸት ነው በቃ ምለስ ጠጋሽ። አሁን ትወጣልኝ፣ ይህን ለማዋራት ነው የመጣኸው አለችው። በቃ ብሎ ልቡ ተሰብሮ ጥሏት ወጣ። ዳኒ ሲመጣ ዳኒ በጣም ተክዟል። ቲና ሲደወልላት ስልኩ አይሰራም። ግን ቲና በስካር መንፈስ ያ የሰማይ ስባሪ ሰውዬ ሊወጋ ሲል ይሄ ደግሞ ትውቴን የሚፈልገው ሰውዬ አስጣለው ቲና በማለትም ገድፎ እቤቱ ይዞ ሄዶ አሳደራት። ጧቲና ራሷን ያገኘችው እማታቀው ቤት ፊራሽ ላይ ነበረ። ከዛም ማን ነው እዚህ አመጣኝ? ምንድን ነው ምን እየሆንኩ ነው? በማለትም ስትነቃ ራሷን አመማት። ተነስታ ልትሄድ ስትል እሱ ደግሞ ደረሰባት። በሩን ክፈቱሌ ማለት ጀመረች። በሩን ከፍቶ ሲመጣ ለምንድን ነው በሬ ዘጋብኝ? ማና አንተ? ምንድን ነህ አለችው። ከዛም አርፈች ቁጭ ቤ ይህ ቤቱ ቆሽሿል፣ አጽጂው፣ የተኛሹበትን አስተካክዩ አሉድም እንደዛ አይነት ነገር አላት። እኔን እንዴ እሺ፣ ብላ አስተካከለች። ቀጠለችና በጠርሙስ አናቱን ልትመታው ስትል ዘወር ብሎ አያት። ማታ ከዛ ከሰውዬ ያዳንኩሽ እኔ ነኝ። ነፍስሽን ያዳንሽን ሰው መግደል አይደብርም አላት። እሽ፣ አንተ ማነህ ምንድን ነህ አለችው። ይኸው እኔ ከአንቺ ምንም አልፈልግም። ያ አንድ ሚሊየን ብር የጠየቀች ሰውዬ ምን ፈልጎ ይመስልሻል? ያንን ሰውዬ ከላይሽ ላይ እንዲቆም ምንም እንዳያደርግሽ አደርጋለሁ፣ በምትኩ ደግሞ አንችም እንደዛው። እኔ ያንቺም የኔም ፍላጎት አንድ ነው አላት። ምንድን ነው እሱ ምን ፈልገ ነው ስትለው፣ በኋላ አወራሻለሁ። አሁን ደክሞኛል። ማረፍ አለብኝ። መሄር ከፈለግሽ መሞት ከፈለግሽ ሂጂ አላት። ከዛም ተኛ። ግራ ተጋባች ቁጭ አለች። ከዛ ልተር ስትል እሱ ነቃ። ይቅርታ ጥዬሽ ተኛ አይደል አላት። አረ ምንም አይደል አለች ቲና። እዩልሽ ቆይ ምንድን ነው አለችው። ያ አንድ ሚሊዮን ብር የጠየቀሽ እንዴት አወቅ አለችው። አብሬ የሚሰራውን ሰው እንዴት ማወቅ የለብኝም በደንብ ስላንች አጣርቻለሁ። አላት። እሺ ምንድን ነው የምትፈልገው ከኔ ፎቶውን አሳያት የትሁቴን እ ትሁቴ አለችው አዎ፣ ትሁት ይቺ ልጅ እንዳገኛት ትረጅኛለሽ። እኔም ደግሞ አንቺን ማንም ምንም እንደማያደርግሽ ቃል እገባልሻለሁ። አንድ ሌኒ ይቅርና አንድ ብር እንዳይጠይቅሽ አድርጋለሁ አላት። እሺ አለች። እቤት ውስጥ እንግዲህ ትሁት ቲና ቤት ባለማደሯ ተጨነቀች። ና ጠዋት በሱቢው ተነስታ ሳሎን ቁጭ ብላ አባባን አገኘችው። እንዴት ትሁቴ በጠዋቱ ምን ሆነሻል? አላት አባባ ቲና ኮ ቤት አላደረችም አለችው። ታዲያ አንቺ ምን አሻሽ? ያ የሰማይ ስባሪ የሚያክል ሰውዬ አግቶ ገሏት ከሆነ ብዬ ነው። ምክንያቱም እሷ እቤት ሳታድሩ ላታውቅም አለችው። ሀይሽ ልብሽ ንጹሕ ነው ምልሽ። ለዛ ነው እንደፈለገ ያድርጋት አላት። እሺ በቃ አለች። ዳኒ ስልኳን ሲሞክር አይሰራም። አባባ ስልኩ አይሰራም፣ ያ ሰውየው አግኝቷት ይሆን? ቢያገኛት ምን አገባን አለ። አዎ ለነገሩ ምን የሚያርጋት ሲል ዳኒ፣ በነገራችን ላይ ሰውየውን ታገኘዋለህ አሉ። ምን ብዬ ነው የማገኘው? ይውል እሱ ጋር ከሆነች ኦኬ ትተዋዋለህ፣ ሌላ ቦታ ከሆነች ግን እሱ ጋር ከሌለች፣ እመነኝ እሷን የሆነ ተንኳል እያቀደችልን ነው ሁላችንም ተጨርሰናለች። ስለ እሷ በደንብ ማወቅ አለብን አላባባ። እሺ በቃ አንተ ታልክ፣ የእሷ ጉዳይ አልቀመችም አለ። እሺ ትሁቴ ውስጥ ናት አደል አለ። አዎ ውስጥ ናት። ከዛም ዳኔ ወደ ትሁቴ ሄደ። ትሁቴ እንዴት አደርሽ? ደህና አደርክ። አዲስ ዜና አለኝ አለችው። ምንድን ነው እሱ? አንተና እኔ ነው ያላወቅ ነው የሚስጥር አወቅን። ምን አላት? ኸሊብና ኢዱ ፍቅረኛ ሞቹ ነው ሳይሆን ቲናንና አንተን ለማናደድ ያደረጉት ነገር ነው አለችው። ትሁቴ የምርሽን ነው አላት። አዎ ምንም ነገር እንደሌለ ራሱ ካሊብ ነግሮኛል። ይህ እኮ ትልቅ ዜና ነው የነገርሽኝ። በጣም ደስ ብሎኛል። አንቺም ደስ ብሎሻል አይደል አላት። አዎ በጣም በጣም። ይገርማል። የእውነት በጣም ተጨናነቄ ነበር ያጣዋት መስሎኝ ኢዱን አላት። ቻናልን ሰብስክራይብ